ሰላም እንዴት ናችሁ ውድ ቤተሰቦቻችን? ጠፍተናል። ቪዲዮ እየሰራን አይደለም ግን አሁን እንደምታዩት ሰንፈን ነበረ። አሁን ግን እንመጣለን በብዛት ብለና እንሰራለን ብለን አስበናል። ከእግዚአብሔር ጋር እንግዲህ ከስንት አንዴ ቪዲዮ ፖስት እናደረጋለን ግን ቫይራል እየወጣልን አይደለም እና ሼር አድርጉልን፣ ላይክ አድርጉልን። ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ አድርጉት፣ ቻናላችን አሳድጉልን። አሁን ታዴ አዲስ አበባ ነው። እኔ ቆቦ ነኝ። ታውቃላችሁ። አሁን ደውዬ ፕራንክ ነው የማደርገው። ማለት አንድ ወር ከምናምን ነው ገና፣ ራስ ግን መቀልመጣ ነው አዲስ አበባ። በቃ ሰልችቶኛል። እኔ እዚህ ክርስትና አስነስተን ምናምን ነበረ እሄዳለሁ ተባብለን የነበረው እና አሁን ግን በቃ ወጥቻለሁ ምናምን እንለዋለሁ። እስኪ ምን እንደሚል እንስማው። ልደውልለት ነው

ኮምበልቻ ሆነ። ይኸው ዛሬ ሄድን ማማን ይዤ ኮምበልቻ ድሬ ጧት በፕሌን እመጣለሁ። ይሄን ልነግርህ ነው። ኮምበልቻ ዛሬ ኮምበልቻ አድራለሁ። በፕሌን አዲስ አበባ ነገ መጣለሁኝ። አራስ እንትን፣ ይሄ ክርስትና እዛው እናስነሳለን። በቃ እኔ እዚህ ሰለቸኝ። በቃ ሙቀቱም አልቻልኩትም ከዛ ላይ ደግሞ በቃ እዛ ይሻለኛል፣ እዚህ ይበቃኛል። አንድ ወር ከምናምን ከቆዩ አይበቃኝም እና በቃ አሁን ኮምበል ቻለኝ ያለሁት ለማንኛውም ው ነገ ጠዋት መጣደ በፕሌን ብይል እንዲሁም በቃ እኔ ሲሰለችኝ ምንም ላረጋችሁ ነው። በቃ ተነስቼ ወደ አሁኑ ኮምቦልቻ አመጣሁ። ጠዋት ተነሳሁም ሰርፕራይዝ ላደርግህ ብዬ ነው። አገዛው እንዴ? ለምን እኔ ቀልዳለሁ። የሚቀልድበት ነገር አለ፣ የማይቀልድበት ነገር አለ። እዛ ክርስትና እናስበሳለን። እኔ ደግሞ እዚህ አንድ ወር ከምናምን በቃኝ። ሙቀቱም አልቻልኩትም። የቆቦ ሙቀት ታውቀዋለህ። በጣም መቃጠል ሆነ። ከዛ ላይ በቃ አንድ ወር ከምናምን እናቴ ካሳረሰችኝ ወይ በቃትም፣ እሷንም ቃታ በጣም ተጎዳችኩ። አዎ በጣም እኔ ማሳረሱ እኮ በጣም ከባድ ነው። ሰርፕራይዝ ላድርግ ብዬሽ ነዋ። እንደ እኔ ሙድ አልያዝኩም። ለምንድነው ሙድ የሚይዘው? ቆይ እን ቆይ እንጂ፣ አይደለም እኔ ሙድ የሚይዘው በሚቀለድበት አለ የማይቀለድበት አለ። ግን እኔ ሰርፕራይዝ ላደርግ ፈልጌ ነው። ኧረ እግዚአብሔር ናት በላ። እንትን ይቀድዳሉ። ምን ሆነህ ነው? እኔ ቀልድ እንደዚህ ደውዬ እንትን እልሃለሁ እንዴ? እንደምን ሆነህ ነው? እኔ እንግዲህ ሰርፕራይዝ ላደርግህ ፈልጊ ነው። አንተ ሰርፕራይዝ አትፈልግም እንዴ? እኔ እኔ ምንም ስምን ሆነህ ነው? አንተ ራስህ ትቀዳለህ ማለት መምጣታችን አልፈለግከውም እና ታዲያ ምን ለማለት ነው? አሁን ታን ሰርፕራይዝ ላደርግ ፈልጌ ነው። መወሰን ብቻ ልወስን ፈልጌ ሳይሆን ሰርፕራይዝ ለማድረግ ፈልጌ ነው። እንዴት መጀመሪያ ማለት ታረስ ይበቃኛ ለአንድ ወር ደግሞ፣ አዲስ አበባ ከሆንኩኝ ከዛ በኋላ ክርስትና እዛው እናስነሳለን። በቃ እንዴ! ለምንድነው? ቆይ ለምን ያልመሰለ መምጣታችን እና ያልወደድከው አይደል? እና ታዳ የልመጣ ነው። ኮምበልቻ አደርኩኝ ከዛ ነገ አዲስ አበባ መጣል። ያ ደግሞ ያልነገርኩ ደግሞ ሰርፕራይዝ ላረግ ፈልጌ ነው። እንዴት ምን ተንከለከለችኝ? አንድ ወር ከምናምን ቆይቻል እንዴ አሀ፣ እንመለስ ደግሞ እንከልከል። ድጋሚ ልመለሳ፣ በቃ ደግሞ ከኮምቦልቻ ድረስ መጣሁኝ። እንደገና ደግሞ ተመልሼ ደግሞ ቆቦ ልምጣ። በቃ እኮ ይኸው አንተ አልተቀበልከውማ፣ መምጣት ወይም እኮ አልተቀበልከውም። አይደለም አይደለም፣ በቃ እያህ አልፈለግከውም ማለት እመለሳለሁኝ። አይ እመለሳለሁ፣ በቃ እመለሳለሁ የሚያክል የመምጣታችን ካልፈለግከው መለሳለሁ፣ በቃ ማንን ነው? በሰላም ነው የምትለይ በሰላም ነው እንዴ? ምን ሆነ ነው እንዴ? በጅ በቃ ሰርፕራይዝ ላረግ ፈልግ፣ ሰርፕራይዝ አልፈለግከውም? አ እንደዚህ አይነትን ሰርፕራይዝ አልወደድከውም እንዴ

አይነል ነይ አልከኝ ነይ ከሆነ ሽማማ እንደመድሳት እህነይ ስላልከኝ ነው። እኔ ብቻ እንድመጣ ከፈለግ እኮ እንደዛ ነው የሚባለው ብዬ ነው እኮ እኮ ሰርፕራይዝ። ካልተመቸህ ደግሞ ሊቀር ይችላል። በቃ እንደዚህ አይነት ነገር ካልተመቸህ ይቀራል። በቃ ተወው። አይደለም አልተው ይበቃ አልተዋጠልህም አልተዋጠልህም መሰል እኮ በቃ ተው ይበቃ ከመጣችሁ ነው በቃ ምናምን ስትል ያልተዋጠልህ ነው የምትመስለው እኔማ ሰርፕራይዝ ማድረጌ ነው በእኔ ቤት እኮ ሰርፕራይዝ ላድርግ ብዬሽ ነው አልተመቸህም እና አሁንም የነገርኩህ ጠዋት እንድትቀበለነ ብዬ ነው። ጠዋት እንድትቀበለነ ከስራ አስፈቅድና ነገ ጠዋት እንድትቀበል እኮኔ የምኮሱን አስቤ ነው እኮ ቅዳሜ ስለሆነ አስቤ ነው አሁን ዛሬ የሚያደረግኩትኝ አርብ ያደረኩት ለዛ ነው። ለዛ ብዬ ነው እንጂ ቅር ካለ ደግሞ እኔ አንተ ቅር እያለህ መምጣት አልፈልግም። መጀመሪያ እኔ ያው እንደነገርኩ ነዋ፣ ሰርፕራይዝ ላድርግ ብዬ ነው የነበረው። እኮ ደስ ብሎሃል፣ እንዴት ነው ደስ ያላለህ ታዲያ? ከመጀመሪያውማ አንድ ወርድ ሙቀቱን እንደዛ መሰለኝ። ሙቀቱ በጣም ነው ያስጨነቀኝ። በቃ ሙቀቱ በስማም በቃ በጣም ነው ጭንቅ የሚያደርገው። እንዴት ብዬ ልቀመጥ እነሱ ችለውት ሊሆን ይችላል ። እኔ አሁን አልቻልኩትም። በቃ አዲስ አበባ ሩቀበት ነው እ ስለዚህ ሳይዋጠል ነው ያልከኝ። አይ በቃ እኔማ ደስ ብሎ ሽ ምናምን እንድ አይ እኔ ደስ ብሎ በቃሽ ነይ ምናምን የምትል ነው መሰለኝ፣ ደስ የሚልህ መስሎ ግን ላስደስተ ብዬ ነው እኮ። በእኔ ቤት እኮ ነው እንጂ መምጣታችን አይደለም ነበር ነው እያልክ ያለው እንዴት? በቃ እኔ መስሎ ነበር። እዚ ሰው ልጅ እኮ ይመስለውና ይመጣል። ከዛ በኋላ ሲያዩት ደግሞ የማይሆን ከሆነ ነይ አይደለም እንትን ነይ ያልከኝ ብዬ ነው እኮ። ማለት ነው ታዲያ ለእነ ሁለታችን ከሆነ ኑ ነው የሚባለው ብዬ ነው። ለማንኛውም ኘራንክ ተደርገሃል። አድማጮቻችንም ዛሬ የተሳካልኝ ይመስለኛል። በትክክል ተሳክቶልኛል እና ይሄን የመሰለ ይሄን የመሰለ ምላሽ ባይቀረጽ እውነት ደስ አይልም። አረ ተመልካቾቻችን ሰራውልህ ዛሬ፣ በቃ በደንብ ነው ኘራንክ ያደረኩት። ምንድን ነው ይሄ? ምንድን ነው? በአንዴ ሀሳቧን ያስቀየራት አልከም? እኔም ይሳካልኛል ብዬ ነበር ያሰብኩት። እውነት ነው ተሳክቶልኛል። ይሄ እኔ መሰለህ። እና ለማንኛውም እሺ፣ ተመልካቾቼ ከወደዳችሁት ኮሜንት ላይ ኮሜንት ላይ አሳውም ምናየው ይሆናል የምናየው ይሆናል። ፍራንኩን እስኪ እናያለን። ኮሜንት ያሳውቁንን፣ ቪዲዮውን ላይክ አድርጉልን፣ ሰብስክራይብ አድርጉልን፣ ቻናላችን አሳድጉት። ቫይራል በተለይ እየወጣልን አይደለም፣ ሼር አድርጉልን። እንወዳችኋለን። አመሰግናለሁ። ከወደዳችሁት ይቀጥል፣ ፍራንኩ ካላችሁ ይቀጥላል ማለት ነው። ስለተናደድ ነው እሺ፣ ለማንኛውም እሺ፣ ተበልተሃል። ለማንኛውም ብዙ አትናደድ። ከምሳ ነው ሳይባል ሳይበላ ነው ቆይ ምናምን ብዬ ደወልኩለት። እሺ፣ ቻው፣ በቃ ቻው፣ እሺ